ሰላምት ደስተነን የተከበራችሁ ደርማቻችን ከሀገር ውስጥ እና ከሀገር ውጭ የተመራረጡ ዜናዎችን ይዤላችሁ ቀርቢያለሁ። በቅድሚያ ዋና ዋናዎች ላስታውሳችሁ። በቤኒሻንጉል ጉሙዝ በርበሬ ከተማ በሶስት ወራት ልዩነት ሁለተኛው የመንግስት ቢሮ በታጣቂዎች ተቃጠለ። በዝርዝር እንመለከተዋለን። ግብፅ የዋደነቷን ለማስጠበቅ ስትል አስፈላጊ እርምጃዎቿን ተወስዳለች ሲሉ ፕሬዚዳንት አርሲሲ ተናግረዋል። በዝርዝር እንመለከተዋለን። ለመካከለኛው ምሥራቅ ታሪካዊ ቀን ሲሉ ዶናልድ ትራምፕ ተናገሩ። ሐማስ በሕይወት ያሉት 20 እስራኤላውያን ታጋቾችን በሙሉ ለቀዋል። በዝርዝር እንመለከተዋለን። ሰብስክራይብ እና ላይክ እያደረጋችሁ እንድታበረታቱን በአክብሮት እየጠየቋችሁ ወደ ዜና ምራችኋለሁ። አብራችሁን ቆዩ። በቤንሻንጉል ጉሙዝ በርበሬ ከተማ በሦስት ወራት ልዩነት ሁለተኛው የመንግሥት ቢሮ በታጣቂዎች ተቃጠለ። ከሦስት ወራት ገደማ በፊት የከተማ ማዘጋጃ ቢሮ በታጣቂዎች በተቃጠለበት የቤንሻንጉል ጉሙዝ ክልል ባርባሬ ከተማ ላይ በተፈጸመው አዲስ ጥቃት የቀበሌ ቢሮ መቃጠለውን ነዋሪዎችና ባለስልጣናት ገለጹ። የአካባቢ ነዋሪዎችና ባለስልጣናት በከተማዊቷ ለተፈጸመው ጥቃት በአጎረቤሽ ኦሮሚያ ክልል የሚንቀሳቀሰው የኦሮሚያ ነጻነት ሰራዊት ታጣቂ ቡድንን ተጠያቂ አድርጓሉ። ታጣቂዎቹን በመከተል ዞን የምትገኝ ድንበጣ ወረዳ ዋና ከተማ በሆነችው በርባሬ ላይ ጥቃት የፈጸሙት ባለፈው አርብ መስከረም 30 2018 ዓ ም ለቅዳሜ አጥቢያ ሌሊት 10 ሰዓት ገደማ እንደሆነ የከተማዊቷ መዘጋጃ ቤት ኃላፊ የሆኑት አቶ መንግስቱ የአዲስ ተናግረዋሉም። አቶ መንግስቱ እንደሚገልጹት ከሆነ የተቃጠለ መሠሪያ ቤቱ በውስጡ የበርበሬ ቀበሌ ዋና አስተዳደር፣ እንዲሁም የፖሊስ አዛዥ ቢሮዎች እንዲሁም የብልጽግና ፓርቲ ጽህፈት ቤትና የማኅበራዊ ፍርድ ቤትን የያዘ ነው ተብለዋል። በቅዳሜ አጥቢያ እሳት ጉዳት የደረሰበት የቀበሌ ዋና አስተዳደር ቢሮ መሆኑን ገልጸዋሉ። እሳቱንም የተመለከቱ ነዋሪዎች ደርሶ ሌሎች ቢሮዎችንም ማትረፋቸውን ኃላፊ ጭምር ግብጽ የዋደነቷን ለማስጠበቅ አስፈላጊ እርምጃዎቿን ትወስዳለች ሲሉ ፕሬዚዳንት አልሲሲ ተናገሩ። ኢትዮጵያ በአባይ ወንዝ ላይ ግንባታ ካስመረቀች በኋላ የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟንና የዋደነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎቿን እንደምትወስድ ፕሬዚዳንት አብደልፋት አልሲሲ ተናገሩ። ፕሬዚዳንቱም ኢትዮጵያ ታላቁ ህዳሴ ግድብ በማስተዳደር ላይ እየተከተለች ባለው ኃላፊነት የጎደለ አካሄድ ላይ ሀገራቸው እጃቸውን አጣጥፋ አትመለከትም ብለዋል። አልሲዚ በዋና ከተማቸው በካይሮ ለተካሄደው ስምንተኛ የውሃ ሳምንት ስብሰባቸው በቪዲዮ ባስተላለፉት መልዕክት ግብፅ ዲፕሎማሲያዊና ዓለም አቀፋዊ ተቋማትን በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ግብፅ የታላቁ ህዳሴ ግድብ ከአባይ ወንዝ የምታገኘው የውሃ መጠን ይቀንስብኝ ስትል አጠብቀ ስትቃወም የነበረ ቢሆን ፕሬዚዳንቱ እውድ ለታ ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅን የኢትዮጵያ ግድብ ተጠያቂ አድርገዋለሁ። ኢትዮጵያ ግድቡን ተገቢ ባልሆነ ሁኔታ እያስተዳደረች በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱም የታች የተፋሰስ ሀገራት ላይ ጉዳት ደርሰዋል ስትል ነው የከሰሰችው። ፕሬዚዳንቱም በንግግራቸው ላይ ከግድቡ ምርቀት ከጥቂት ቀናት በኋላ የተከሰተውን ነገር በግድቡ የስራ ሂደት ላይ ህጋዊ አስር ስምምነት እንዲደረስ ያቀረብነው ጥያቄ ትክክለኛ መሆኑ የሚያሳይ ማስረጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛ ተፋሰስ ሀገራት አስቀድመ ሳታሳውቅ ወይም ሳታስተባበር ወጥነት በሌለበት መንገድ ውሃ ተለቃለች ሲሉ ወንጅለዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውኃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣችው መግለጫ በሐሰት የተመዋለና ተንኮል አዘል በማለት ውድቅ ማድረጓን ይታወሳል። ለመካከለኛው ምሥራቅ ታሪካዊ ቀን ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካን ፕሬዝዳንት ዶናልድ ትራምፕ በእስራኤል ምክር ቤት ባደረጉት ንግግር ለመካከለኛው ምሥራቅ ታሪካዊ ቀን ሲሉ የተናገሩት ሀማስ በህይወት ያሉት ሀያ ታጋቾች መልቀቁን ተከትለው። ትራምፕ በምክር ቤት ንግግር ሲያሰሙ የህዝብ ተወካዮች ቆም ብሎ ሲያጨበጭቡላቸው ተደምጠዋል። እስራኤል 1968 ፍልስጤማውያን እስረኞችን ነቃለች። ትራምፕ ንግግር ሲያደርጉ አንድ እስራኤላዊ ተቃዋሚ የምክር ቤት አባል የሆኑ ለፍልስጤም አጋርነት እውቅና ይሰጥ የሚል ጽሁፍ በማሳየታቸው የፕሬዚዳንቱ ንግግር ለተወሰነ ደቂቃ ተቋርጧል የተባለው አፈጉባኤን። በምክር ቤት ስነስርዓት ይከበር በማለት ፖለቲከኞች ከአዳራሽ እንዲወጡ ነው የተደረጉት የተባለው። ትራምፕ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ልዩ ጀግናና የተሟላ ነው ሲሉ አመስግኖታል። በሃማስና በእስራኤል መካከል ድልድል ላካሄዱት ለአረብ ሀገራት ትራምፕ ምስጋና አቅርበዋል። በጋራ በመስራት ታላቅ ድል አስገኝተናል ሲሉ ነው ፕሬዝዳንቱ የተናገሩት። አሁን የእስሬ ወርቃማ ዘመን ነው ያሉት ትራምፕ መላ ቀጠናውም ወርቃማ ዘመን ላይ ይገኛል ሲሉ ተደምጠዋል። ትራምፕ ጨምሮ ከሁለት አሰቃቂ ዓመታት በኋላ ሀያ ጀግና ታጋቾች ከቤተሰቦቻቸው ጋር ተቀላቅለዋል። የተቀሩት 28 ታጋቾች አስክሬናቸው መጥቶ በሰላም ያርፋል ሲሉ ተናግረዋል። ከትራምፕ በፊት በምክር ቤት ንግግር ያደረጉትን የተናሙ በትራምፕ አስተዳደር ድጋፍ ከአረብ ሀገራት ጋር ያለን ግንኙነታችን ጤናማ እናደርገዋለን ብለዋል። ቢንጃናም ኔታናሙ በሞቱት ወታደሮች ጀግንነት ሀገራችን ትድናለች፣ ትታደግማለች፣ ሰላምን ታገኛለች ሲሉ አክለዋል። ትራምፕን የመሰለ የስሬ ወዳጅ በዋይት ሀውሳቸው ታሪክ አልታየም ብለዋል። ኔታናሙ የፕሬዚዳንቱ የሰላም እቅድ ሰላምን በማስፈን ረገድ ከፍተኛ አስተዋጽኦ ማበርከቱን ጠቅሰዋል። ኔታናሙ በንግግራቸው ትራምፕ የስሬ ታሪካዊ አካል ናቸው ብሎ በመላ ሀገራቸው ስማቸው እንደሚመሰገን ጭምር ነው የገለጹት። ፕሬዚዳንቱም ትራምፕ ሀማስና እስራኤል የሰላም እቅድ ላይ መስማማታቸውን ተከትሎ አሜሪካን ከሶስት ወራት በፊት በኢራን ኒኩለር ማብላያ ላይ ካደረሰችው ጥቃት ጋር አስተሳስረዋል። ጥቃቱም ባይፈጸም ኖሮ ስምምነት ላይ አይደረስም ነበረ፣ ከመካከለኛ ምስራቅና ከእስራኤል ላይ ጨለማ ደመና ተገፍፏል ሲሉ ተናግረዋል። ሐማስ በህይወት ያሉት 20 እስራኤላውያን ታጋቾችን በሙሉ ለቀቀ። የስሬ መከላከያ በህይወት ያሉት ሀያ ታጋቾች በሙሉ መለቀቃቸውን አስታውቋል። ለሁለት ዓመታት የዘለቀው ጦርነትን ያስቆማል የተባለውና በአሜሪካ ፕሬዝዳንት የቀረበውን የሰላም እቅድ በሁለቱም ወገኖች ተቀባይነት ማግኘቱን ተከትሎ ነው ታጋቾቹ ዛሬ ሰኞ ጠዋት የተለቀቁት። በሁለቱም ወገኖች መካከል የተኩስ አቁም ስምምነት እንዲደርሱ ያደረጉት ፕሬዚዳንቱ ዶናልድ ትራምፕ የታቃቾቹ መለቀቅ አዲስ ጅማሪ ነው ሲሉ ገልጾታል። የእስራኤል መከላከያ የተለቀቁትን ሀያ ታቃቾችን ከቀይ መስቀል የተረከበ ሲሆን የተወሰኑት ከቤተሰቦቻቸው ጋር መገናኘታቸውን የሚያሳይ ምስልን ወጥቷል ነው የተባለው። በስምምነታቸው መሰረት ከእስራኤል እስር ቤቶች የተለቀቁ ፍልስጤማውያን የጫኑ አውቶብሶች በእስራኤል ወረራ ስር በምትገኝ ዌስት ባንክ ራመራ መድረሳቸውን ነው የተገለጸው። ይህ ታላቅ ነው የአዲስ ጅማሬ ነው ያሉት ዶናልድ ትራምፕ ወደ ግብፅ ከማምራታቸው በፊት በእስራኤል ፓርላማ ተገኝቶ ንግግር ለማድረግ ተዘጋጅቷል። የተባሉት ሐማስ በበኩሉ በሕይወት ያሉት ሁሉም ታጋቾችን ማስረክቡን የገለጸ ሲሆን የ28 ታጋቾች አስክሬን በዛሬው ዕለት እንደሚያስረክብ አስታውቋል። የእስራኤላውያን ታጋቾች ቤተሰብ ደስታቸውን በተለያዩ መንገዶች በመግለጽ ላይ ናቸው ተብለዋል።